ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት ደም ቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያ አበይት ነጥቦችን እነሆ። እውነትን ይዘንና ህግን ተንተርሰን አብረን መኖር እንችላለን ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። እናንተም የምትሰሙት ይሆናል። በስኮትላንድ በኤርትራዊ ታዳጊ አሚን ተክላይ ግድያ ሶስተኛው ተጠርጣሪ መያዙ ተሰምቷል። ሌላኛው መረጃችን ነው። እስራኤል የጋዛው ሆስፒታል ላይ ባደረሰችው ጥቃት በህክምና ላይ የነበሩ የሐማስ ኃላፊዎች መገደላቸውን የተሰማው እናንተም ሙሉውን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህን እና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን የሚያገኛሉ። አብሮነታችሁ አይለየን። እውነትን ይዘንና ህግን ተንተርሰን አብረን መኖር እንችላለን ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። በአማራ ክልል ወልቃይት ጠገጤ ሰቲቶ መራዞን አብሮነት ለዘላቂ ሰላም በሚል መሪ መልእክት ከትግራይ ተወላጆች ጋር ውይይትም ተካሂዷል በውይይት መድረኩ የተሳተፉት የትግራይ ተወላጆችና እኛ የምንፈልገው ሰላምና አብሮ መኖርን ነው ብለዋል። ከጦርነት ያተረፍነው ብቸኛው ነገርም እርቂት ነው ነው ያሉት አክለው ተሳታፊዎቹ በደርግ ዘመነ መንግስት ወደ ወልቃይጠገዴ እንደመጡና አካባቢው በወቅቱ በጎንደር ክፍለ ሀገር ይተዳደር እንደነበረም ትውስታቸውን አንስተዋል። በዚያ ዘመን እንደ ማንኛውም ሰው በሰላም እንኖር ነበር ያሉት ተሳታፊዎቹ አካባቢውን እኛ የምናውቀው በበጌ ምድር ሲጠራም ነው ነውም ያሉት፣ ደርግ ከለቀቀና ህውሀት ወደ ስልጣን ከመጣ በኋላ ነው ወደ ትግራይ እየተካለለውም ሲሉ አክለዋል። ወልቃይጠገዴ ድሮም ጎንደር በጌ ምድር ነበር፣ አሁንም ማንነት የአማራ ነው ያለው ማንነቱ መከበር አለበትም ብለዋል። ሳን ሰጣጥና ሳንፈራረጅ አብረን መኖር ይገባል ያሉት ተሳታፊዎቹ የዞኑ አስተዳደር ለትግራይ ተወላጆች የሚሰጠውን ክብር ማጠናክሮ እንደሚቀጥልም ነው የጠየቀው። የቃብታ ሁመራ ወረዳ ዋና አስተዳዳሪ አታላይ ታፈረ ህወሓት ያመጣው ክፉ አስተሳሰብ የትግራይንም ሆነ የአማራን ሕዝብ ጎድቶታል ነው ያሉት። በዚህ ድርጅት እኩይ ስራ ምክንያት ምንም የማያውቀው ሕዝብ ገፈት ቀማሽ ሆኗል ነው ያሉት። ከዚህ በኋላም ሁሉም በቃ ይሊልም ይገባል ብለዋል። ባሳለፍነው ጦርነት በርካታ የትግራይ ወጣቶች ረግፈዋል፣ ወላጆቻቸው ያለ ጧሪ እንዲቀሩም ሆነዋል ያሉ ሲሆን አንዳንድ ህዝብ በጦርነት ዙሪያ ውስጥ መኖር በህዝብ ነፍስ መቀለድም እንደሆነም ነው የገለጹት። የሁመራ ከተማ አስተዳደር ከንቲባ በላይ የፈለቀ ህወሓት የፈጸመውን ግፍና በደል በግልጽ ማውገዝም አለብንም ነው ያሉት። ህወሓት የፈጸማቸውን በደሎች ሁላችንም እናውቃለን። የተፈጸመውን በደል በመደበቅ ሰላም ማምጣትና አብሮ መኖር አይቻልም ብለዋል። አማራነት አቃፊነት ነው። የዚህ ማሳያው ደግሞ በህዝብ ላይ ወንጀል ካልፈጸሙ የትግራይ ተወላጆች ጋር እንዲተባብረን መኖራችን ነው ያሉት። ሁሉም ሰው የትም በነጻነት የመኖር መብት አለው፣ እኛም ይህንን እያደረግን እንገናኛለንም ሲሉ አክለዋል። የወልቃይት ጠገዴ ሰቲት ሆመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ወልቃይት ጠገዴ በታሪክ የትግራይ አካል ሆኖ እንደማያውቅም አንስተዋል። ጉዳዩን በማድበስበስና የትግራይን ህዝብና ወጣት ስሜት በመቀስቀስ አካባቢውን መልሰው የመያዝ ፍላጎት ያላቸው አካላት መኖራቸውንም የገለጹት የአማራ ህዝብ ነቅቷል ያሉት ኮሎኔል ደመቀ እውነትን ይዘን ህግን ተንተርሰን በጋራ ሀሳብ አብረን መኖር እንችላለንም ሲሉም ነው የተደመጡት። ይህ ካልሆነ ግን ከዚህ በኋላ አንዱ አንዱን በሀይል አንበርክኮ መኖር የሚቻልበት ሁኔታ አይኖርም ሲሉም አስመላክተዋል። በሀያ አንደኛው መቶ ክፍለ ዘመን አንዳንድ ህዝብ በኋይ አስገብሮ መኖር አይታሰብም ነው ያሉት። የወልቃይት ህዝብ ከዚህ በኋላ በህወሀት ጭካኔ እየታረሰ እየተጎተተ እና እየተገደለ መኖርን ስለማይፈቅድ በመከባበር አብሮ መኖር የተሻለ አማራጭ መሆኑንም ጠቁመዋል። የኛ ጥያቄ ያለደም መፋሰስ በህግ አግባብ መልስ እንዲሰጠው ነው ብለዋል። ህወሀትም ለዚህ ሀሳብ ፈቃደኛ ይሆን? እናንተ ነዋሪዎችም እውነትን በመደገፍ የግጭትና የእልቂት ሀሳብን በመቃወም በሰላም አብሮ ለመኖር የበኩላችሁን አስተዋጽኦ ልታበረክቱ ይገባልም ሲሉም አሳስበዋል። በስኮትላንድ በኤርትራዊ ታዳጊ አሜን ተክላይ ግድያ ሦስተኛ ተጠርጣሪ መያዙ ተሰምቷል። በስኮትላንድ ግላስጎ ነዋሪ የነበረው ኤርትራዊ ታዳጊ አሜን ተክላይ ግድያ ጋር በተያያዘ ሦስተኛ ተጠርጣሪ መያዙ ነው የታወቀው። የ15 ዓመቱ አሜን ከሶስት ሳምንታት በፊት በከተማዋ ሜሪ ሄል አካባቢ ክላሬንደር ጎዳና ላይ በተፈጸመበት ጥቃት በጸና ቆስሎ መገኘቱም ይታወሳል። ምንም እንኳን የድንገተኛ ሕክምና ባለሙያዎች በስፍራው ቢደርሱም ህይወቱ እዚያው ማለፉም ነው የተገለጸው። በአሁኑ ወቅት የ16 ዓመት ታዳጊ ታዳጊ የሆነ ሶስተኛው ተጠርጣሪ በቁጥጥር ስር እንደዋለና ና እንዲሁም ክስ እንደተመሰረተበትም የስኮትላንድ ፖሊስ አስታውቋል። ታዳጊው ዛሬ ሰኞ ግላስጎ በሚገኝ ፍርድ ቤት እንደሚቀርብም ነው የተመላከተው። ከዚህ ቀደም የ14 ዓመት ልጅ ታዳጊ በአሜን ግድያ እና በጥቃት ወንጀል ተከሶ ፍርድ ቤት ቀርቧል። ሌላኛው ሁለተኛው የተከሳሽ የ15 ዓመት ታዳጊ በጥቃት ወንጀል እንዲሁም ክስም ተመስርቶበታል። ኤርትራ የተወለደው አሜን ከአባቱ ጋር በግላስጎ ከተማ ይኖር የነበረ ሲሆን በቅርቡም ሆነ በዩኬ የመቆየት መብትም ተሰጥቶታል። አሜን ጆርዳን ሂል በተሰኘ ስፍራ በሚገኘው የቅዱስ ተማስ አሁናዊ ሁለተኛ ደረጃ ትምህርት ቤትም ተማሪ ነው። አሜን ተግባቢ፣ በጣም ተወዳጅ እንዲሁም በሙዚቃና መገናኛ ብዙሃን ከፍተኛ ፍላጎት የነበረው ታዳጊ እንደነበርም የትምህርት ቤቱ ርዕሰ መስተዳደር ገልጸዋል። ርዕሰ መምህር ክሌር ማኪንሊ የታዳጊው ሞት ለትምህርት ቤቱ ማህበረሰብ አስደንጋጭ ነበርም ነው ያለው የ አስራ ሰባት ዓመት እህቱ ደሊና በበኩሏ አሚን የዩናይትድ ኪንግደም ዜግነት አግኝቶ ዶክተር፣ መሐንዲስ ወይም የቅርጫት ኳስ ተጫዋች የመሆን ተስፋ ሰንቁ እንደነበረም ከዚህ ቀደም ለቢቢሲ ስኮትላንድ ተናግራ ነበር። አሚን ወንድሜ ብቻ ሳይሆን የቅርብ ጓደኛዬም ነበር ስትልም ነው የተደመጠችው። አክላም በጣም ተወዳጅ ልጅ በጣም ደግና ብሩህም ነበር ብላለች። የስኮትላንድ ፖሊስ በአሚን ግድያ ላይ ሰፊ ምርመራ ማድረግ መጀመሩንም አስታውቋል። ሱፐርኢንቴንደንት ቸርኬል እንዳሉት መልሱ ያለው የአካባቢው ማህበረሰብ ጋር ነው ካሉ በኋላ ባልደረቦቻቸው የመንገድ ላይ ካሜራዎችን እየተመለከቱ እንዲሁም ቤት ለቤት በመሄድ ጥያቄዎችን እያቀረቡ መሆናቸውንም ተናግረዋል። አክለውም በዚህ አስጨናቂ ጊዜ ሐሳባችን ሁሉ ከአሜን ቤተሰቦችና ወዳጆች ጋር ነው ለእነሱ ልዩ ድጋፍ ማድረጋችንን እንቀጥላለንም ነው ያሉት። ፖሊስ ግድያውን በሚመለከት መረጃ ያለው ማንኛውም ሰው ለዚህም ምርመራ ተብሎ በተከፈተው የመረጃ መቀበያ በኩል ጥቆማዎችን እንዲሰጥም ነው ጥሪ ያቀረበው። እስራኤል የጋዛ ሆስፒታል ላይ ባደረሰው ጥቃት በህክምና ላይ የነበሩ የሐማስ ኃላፊዎች ተገደሉ። እስራኤል እሁድ አመሻሹ ጋር ጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰው ጥቃት ነባር የሐማስ አመራርና ረዳታቸው መገደላቸውን ነው ሐማስ ለቢቢሲ ያሳወቀው። የሃኒኒውስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት ኢስማኤል ባርሁም መገደላቸውም ነው የተሰማው። ግለሰቡ ከአራት ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታሉ ሕክምና እያገኙ እንደነበርም የሐማስ ባለስልጣናት ለቢቢሲ ተናግረዋል። የእስራኤል ጦር ኃይል ባወጣው መግለጫ በሆስፒታሉ ቅጥር ግቢ ይንቀሳቀስ የነበረ ቁልፍ የሐማስ ላይ ጥቃት ማድረሱንም አስታውቋል። ጦር ኃይሉ ከባድ የመረጃ ስብሰባ ከተሰራ በኋላ በፈጸመው ጥቃት ነጥሎ የሚመታ መሳሪያ መጠቀሙንም ነው የገለጸው። በሐማስ የሚመራው የጤና ሚኒስቴር እንዳለው በጥቃቱ የህክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎችም ጉዳት ደርሶባቸዋል ነው ያለው። ሚኒስቴሩ አክሎ እንደገለጸው በጥቃቱ ምክንያት ጉዳት የደረሰበት የሆስፒታል ክፍል ሰራተኞች ከአካባቢው ለቀው ወጥተዋልም ነው የተባለው። ቢቢሲ ማጣራት የቻለው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከጥቃቱ በኋላ በስፍራው የነበሩ ሰዎች እሳቱን ለማጥፋት ሙከራ እያደረጉ ነበር። እስራኤል በተደጋጋሚ ሐማስ ሆስፒታሉን በመሸሸጊያነት ይጠቀማል፣ እንዲሁም ለጦር መሳሪያ ክምችትና ለእዝ ማዕከልነትም ይጠቀምባቸዋል ስትልም ተወቅሳለች። እስራኤል በሃን ዩኒስ እሁድ በፈጸመችው ጥቃት ሌላኛው የሐማስ አመራር ሳላህ አልባርዴዊል መገደላቸውን የሐማስ ኃላፊ ለቢቢሲ ተናግረዋል። ጤና ሚኒስትሩ እንዳለው በሃን ዩኒስና ራፋ እሁድ ጠዋት በተፈጸመው ጥቃት ሰላሳ ሰዎች ተገድለዋል። አመሻሹን ደግሞ ሆስፒታሉ ጥቃት ተፈጽሞበታል ነው ያለው። እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ባለፈው ማክሰኞ ድጋሚ እንጀምራለች ይህም ለሁለት ወራት ያክል የቆየው የተኩስ አቁም ስምምነት እንዲቋረጥ ምክንያት ሆኗል ነው የተባለው። ካለፈው ማክሰኞ ጀምሮ በተፈጸመው ጥቃት በጋዛ በመቶዎች የሚቆጠሩ ሰዎችም ተገድለዋል። እስራኤል በዩናይትድ ስቴትስ የቀረበውን አዲስ የተኩስ አቁም ስምምነት አልቀበልም ብሏል ስትል ሐማስንም ትወቅሳለች። ሐማስ ደግሞ እስራኤል ዋናውን የተኩስ አቁም ስምምነት አፍርሳለችም ሲልም ይወቅሳታል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸውም ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገለላቸውንም ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ የሴትና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ህንጻዎች መውደማቸውንም የተባበሩት መንግስታት ድርጅት በተደጋጋሚ አስታውቋል፣ ቢቢሲም ዘግቦታል። የቱርክ ፕሬዚዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ አሁንም ተፋፋሚ ነው። ፕሬዚዳንት ጣይብ ረሲፕ ኤርዶዋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞጉሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከሶስት ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ እጩ ሆነውም እሁድ ዕለት የሚመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት አስርት ዓመታት አይታ በማታውቀው ተቃውሞ የተናጠሽ ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስ እና የጎማ ጥይትም ተኩሷል ነው የተባለው። ኢማሞግሉ እሳቸው ላይ የተፈቱ ክሶችን ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉም በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸውም ጽፈዋል። እርዶዋን ሰልፈኞቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥ እና ሕዝባችንን ሊከፋፍል የተነሳ ነው ሲሉም ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ ያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮም ይታያሉ። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካልም ሲረጩ ነው የታየው። ኢማሞጉሉ ባለቤት ዲሌ ካያ ኢማሞጉሉ ለተሰበሰበው ህዝብ ባደረጉት ንግግር ባላቸው እየተጋፈጠው ኢፍትሃዊነት ማንንም ሊቀበለው የማይገባ እንደሆነም ነው የገለጸችው። ከቱርክ 81 ግዛቶች መካከል ሃምሳ አምስት በሚሆኑ የተቃውሞ ሰልፍ እየተደረገ በመሆኑ የፈረንሳዩ የዜና ወኪልም ኤኤፍፒ ዘግቦታል። ፖለቲከኞች፣ ጋዜጠኞች፣ ነጋዴዎችን ጨምሮ ኢማሞጉሉና ሌሎች አመቶ ባለፈው ሮብ ነው ለጥቃት በፖሊስ ቁጥጥር ስር የሚዋሉት ተብሏል። ወንጀለኛ ቡድን በማቋቋምና በማስተዳደር ሙስና በመቀበል አስገድዶ ገንዘብ በመቀበልና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበርም ክስ ቀርቦባቸዋል። ፍርድ ቤት እስኪቀርቡ ድረስ እስር ቤት እንደሚቆዩም ተነገረ። ፕፒ ና የሀገር ውስጥ መገናኛ ብዙሃን ወደ ሲልቨር እስር ቤት ተወስዷልም ሲሉም ዘግበዋል። ኢማሞግሉ በቀረበባቸው ክስ ምክንያት ከከንቲባነታቸው መነሳታቸውን የቱርክ የሀገር ውስጥ ሚኒስቴር ባወጣው መግለጫም ጠቁሟል። ኢማሞግሉ ራሳቸውን ተከትሎ በማህበራዊ ሚዲያ ገጻቸው ዲሞክራሲያችን ላይ የተቀባ ጥላሸት ሲሉ የጻፉ ሲሆን ትክክለኛው የፍርድ ቤት ሂደትም ተግባራዊ አልተደረገምም ያሉት የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሳቱት ሰሙት፣ የወደድ ነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።